ምን ማለት ነው? አልገባኝም። ጽናት ወንድሜ አሁን እንደዚህ ነገር አያደረግም። ሰው ፈጥሮ አውርቶልሽ እንዳይሆን፣ በእሱ ነው የሚሰማሁት እኮ። ከማን አውራት? ከድር ሴት ማናት? እሷ ደግሞ እኔ ማለት ጭራሽ ቤት አምጥቶ ያስቀመጣት። ጽናት ተረጋጊ፣ ምን እንደሰማሽ አስቢ። ምናልባት ልትሸፍንለታት ነው። አሜኬ ላይሆንሽ ሴት አፌን ዝጋባክ። እሺ፣ አሁን አፌንም እኔንም እዘጋለሁ፣ ግን ይውልሽ ቤቴ መቆያ ጊዜሽ ኤክስፓየር ዴቱ አልቋል። ስለዚህ አሁን ቤት የለቀ ሹልቅ በይልኝ። እንዴ የት ነው የድልቅ ደግሞ፣ ሰዎቹ እኮ እስካሁን ጓደኞቼን አምጧት እያሉ እያስጨነቋቸው እኮ ነው። ጉዳይ አይደለም ካገኙኝ እኮ ቆዳይን ገፎ ለውሻ ነው የሚሰጡት። ለምን አለንጋ የሰሩበትን ምን አገባኝ። ይህን ማሰብ የነበረብሽ እኮ ኪራ ቤት ተቀምጠሽ ሳይሆን ያኔ ገና ስሰርቂ ነበር። እኔ ሰርቄ አይደለም ሀቄ ነው የወሰድኩት። አንቺ ልጅ በቃ አያገባኝም? ሶስት ቀን አልሽኝ፣ ሶስት ቀን ከግማሽ ዋልኩሽ። አሁን ቤት የለቀሹ ልቅ በይልኝ አልልም። ለምን ሲባል ምክንያቱም ደግሞ መሄጃ ስለሌለኝ፣ እና ቤቴ የመሄጃ ቢሶች ካምብ ነው። ምን ነው አይደለም፣ መሄጃ ቢሶቹን ቀርቶ መሄጃ ያላቸውን እንኳን በውሸት ደልልህና ሸንግለቅ አስቀርታቸው ሊሆን ይችላል። አንቺ ሴጣን ተቀጽለ አባክሽ ውጪልኝ። አለውጣም አልኩ እኮ። እሱን አሽቀንጥሬ ስጠለች ታይዋለች። ልትናካኝ እንዳትሞክር። ምን እንዳታመጪ? እማመጣውማ ቃላቶችን ቀስ አድርጌ ጽና ጆሮች ላይ ነዛቸዋለሁ። አንቺ ሴት በእጄ ጦስ እንዳትሆኝብኝ። ውይ፣ ፈረውክ፣ በእናት በጣም ፈራውክ። ቆይ ገንዘብ ልስጥሽ አልኩ እምቢ አለሽ። ምንድን ነው ከእኔ የምትፈልጊው? ምንህን? በቃ ትንሽ ታገሰኝ ከሀገር እስክወጣለን አይመልስሽ

ተከታታይ ድራማ እንግዲህ በስተመጨረሻም ጽናት እውነታውን አወቀች እውነታውን ባወቀች ሰዓት እጅግ በጣም ነው ያለቀሰችው ልኔ ምን አድርጌ ነው እንደዚህ የሚያደርገኝ ለምንድን ነው ግን ኪራ እንዴት እንደዚህ ያደርጋል በማለት እንግዲህ በጣም ስቅ ስቅ ብላ እንግዲህ ያው በራሷ ከልጅቷ አካባ በጆሮዋ ስለሰማች እጅግ በጣም እንግዲህ በጣም አዝናለች። ሰላም ጤና ይስጥልኝ፣ የሰላም ሀበሻ ቻናል ቤተሰቦቼ በያላችሁበት ሰላማቸው ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። ያው እንግዲህ ዛሬ እየመጣሁት በጽናት ተከታታይ ድራማ በክፍል እንግዲህ መጥተናል ማለት ነው። ዛሬ እጅግ በጣም ጽናት የመጨረሻው ፓርት እንግዲህ እሷ እንስማማ በቃ ከዚህ በኋላ እስኪ እነዚህ ሶስት ነገሮችን ተይና በማለት ተስማምተው በነበሩበት ሰዓት እንግዲህ ያለውን ነገር በስተመጨረሻም በራሷ ከራሷ ስትናገር ሰምታለች። ድብልቅልቅ ወጥቷል እና እጅግ በጣም ነው እንትን የሚለው ማለት ነው። በእርግጥ ነው ጽናት ብዙ ነገሮችን አሳልፋለች በኪራ ያው በሱ ራሱ ጭምር ማለት ነው እንግዲህ አመጣጡን ከበፊቱ እያያችው እጅግ በጣም ነው። ስለዚህ ይህ ነገር ለጽናት እንደማይገባት የታወቀ ነው። ምክንያቱም እንግዲህ ያው በኪራ ምክንያት አንደኛ ልጇንም አታለች እንዲሁም ደግሞ እሱ ራሱ ደፍሯት ነበር። በቃ ያለው ነገር ያን ሁሉ ይቅርታ አድርጋላት እንግዲህ አድርጋለት ህይወትን በቃ እየኖረች ነበር ደስ ብሏት ማለት ነው። ምክንያቱም ልትማር የነበረችውን ትምህርቷንም፣ የአባቷን ፍላጎት ሁሉን ነገር እርግፍ አድርጋ ለኪራ ብራ ሁሉን ነገር እየኖረች ባለችበት ሰዓት፣ አሁን ላይ ደግሞ ሰርጋቸው በሚሆንበት ሰዓት እንግዲህ የኪራ እናት እንዳረፉ ሁላችንም እናውቃለን። አሁን ላይ በደስታ እየኖሩ ባሉበት ሰዓት ነው። እንግዲህ ያው ወደ ቤታቸው እየገባች ማለት ነው። በሆነ አጋጣሚች ሴት ወደ ቤታቸው ገባች። ከዚያ በኋላ በቃ ድብልቅልቁ ወጣ። ያው ያለውን ነገር ግልጹ ቢናገር እሷም ለመረዳት ትችል ነበር። ግን ደግሞ ኪራ አጋጣሚውን ሁኔታውን በሙሉ እየደባበቀ እና ነገሮችን ለመሸፋፋን እየሞከረ ነበረ። በእርግጥ እሱም በሆነው ነገር እጅግ በጣም አዝኗል። ምክንያቱም እንግዲህ ሳያስበው ከዚህ ሴት ጋር ማደሩን እጅግ በጣም ተጸጽቶበታል። እንዴት ነው የጽናትን ሳይን የማየው በማለት እንግዲህ ሁላችንም አይተናል። ግን ደግሞ ወደ ቤቱ ሲመለስ በሩ ላይ ጠበቀችው። ስለዚህ ከእናንተ ቤት መቆየት አለብኝ አንድ ሶስት ቀን ብላ አስገደደችው። አስገድደውም እንግዲህ ያስፈራራችው ደግሞ ከአንተ ቤት ካላስቀመጥከኝ ሁሉን ነገር ነግራለሁ የሚል ነበረ ያሰረችው እሱን። እሱም ደግሞ ከምትናገርብኝና የሆነ ነገር ተፈጥሮ ጽናትን ከማጣት ይች ሴት አብራን መሆን አለባት በማለት እንግዲህ ጽናትንም እንግዳንሽ በማለት አሳምኖ ቤት ውስጥ እያኖራት ነበር። እንግዲህ ትዳራቸው እንዳይፈርስ ደግሞ ሲታገሉት የነበሩት ጓደኞቻቸው ጽናት የነ ጽናትና የነ ኪራ ፍቅር ወይንም ደግሞ ትዳራቸው እንዳይፈርስ በማለት እንግዲህ ሲታገሉ የነበሩት እነ ቅዱስ እንዲሁም ደግሞ ናሆሜን፣ ምሩህ እንዲሁም ሰኒ፣ በስተ መጨረሻም እንግዲህ ያው እንደዚህ ሆኗል። ምክንያቱም እንግዲህ ቅዱስም ተናገር ብሎት ነበር። ናሆሜም እውነቱን ተናገር ኪራ፣ የባሰ ነገር ከሚመጣ እውነቱን ተናገር ተብሎ ነበር። አልተናገረም። እንግዲህ እሱም ቅዱስም ከዘገዬ በኋላ እንዲሁም ለሰኒ አማክሯት ነበረ ያለውን ሁሉን ነገር ኪራ የት እንደመጣት ይችን ሴት ማን እንደሆነች ብቻ ግን ስለ ሷ ያለውን ነገር ዝርዝር አድርጎ ለሰኒ ነግሯት ነበር። ሰኒም ወደ ቤት መታ፣ ጸጉሯ ነዛ እንግዲህ ደብድባታለች። ለምን እንደዚህ አደረሽ? ለምንስ እንደዚ አይነት ፊልም ትሰሪያለሽ? ምንድን ነው ችግርሽ? ምንድን ነው ከኪራ የምትፈልጊው? በማለት እንግዲህ እሷም ደብድባት ነበር። በስተ መጨረሻ እንግዲህ ሁሉም እንደተነሱባት ና ለጊዜው ግን መደበቂያ ቤት እንዳገኘች ያው፣ በስልክ ስታወራ እንዲሁም ደግሞ ኪራ ና ሷ ባደሩ ሰዓት እኔ በሚስቴሌ ቺዝት አላደርግባትም በማለት እንግዲህ፣ በጣም እኮ ነው ቀበቶውን አስሮ ያደረው በማለት እንግዲህ ምንም ነገር እንዳልተፈጠረ እያወራች ግን ደግሞ እንደተደረገ እንደሆነ ነው የሚያውቀው ኪራ በማለት እንግዲህ እያወራች ጓደኛዋን ስልክ እያወራች በነበረበት ሰዓት ነበር ጽናት ሁሉን ነገር እየሰማችው። ይህን ስሰማ ጽናት፣ እንዴት በእኔ ላይ እንዴት እንደዚህ ያደርጋል? ብላ እንግዲህ ሰቅሰቅ ብላ አልቅሳለች። ስታለቅስም እንግዲህ እየደረሰላት ክብሩም ነበር ነው ብሎ ሲጠይቃት እንግዲህ ያለውን ነገር ኪራም ወደ ሌላ ሴት እንደሄደና ያልሆነ ነገር እንዳደረገ እንግዲህ ነግረዋለች። አረ በፍጹም የኔ ወንድም ከአንቺ ውጪ እንደዚህ ሊያደርግ አይችልም፣ በማለት እንግዲህ ክብሩም ለኪራ ሲከራከር ነበር። አድርጓል፣ እኔ ከራሷ ከልጅቷ ነው የሰማሁት በጆሮዬ። አንተ ወንድም ስለሆነ ለሱ ልትከራከርለት ስለምትፈልግ ይሆናል በማለት እንግዲህ ሄዳለች ። ኪራም በስተ በስተመጨረሻ ጊዜ ልክ በጨረሰች ልጅቷ ቤት በምትወጣበት ታይም ነበር ይህ ነገር እየተፈጠረው። ምክንያቱም ኪራም እጅግ በጣም ደስ ብሎት ነበር ያው፣ ከዛሬ እስከዛሬ ከኔ ቤት ተቀምጥሻል ዛሬ ደግሞ ከስራቴ የምፈታበት ቀን ነው እጅግ በጣም ደስ ብሎኛል፣ በማለት እንግዲህ ያው ልጅቷን አውርቷት ነበር። እሷ ግን እንደማትወጣና ድጋሚ መኖር እንደምትፈልግ ያለውን ነገር ስትነግረው ነበር። ግን ደግሞ ጽናት አሁን ላይ ሁሉን ነገር ሰምታለች። ነገሩ በሙሉ ደብለቅለቅ ብሏል። ኪራ ምን ያደርጋል? ምን ይወስናል? ጽናትንስ የማየት እንትኑ ይኖራል ወይንስ ደግሞ አይኖርም? በነገራችን ላይ በጣም በተደጋጋሚ እኔ መልእክት አላት የሆነ ነገር ልታደርግ ነው ብዬ ነበረ። ግን ልጅቷ ደግሞ የራሷ የሆነ የግሏ የሆነ ችግር አለባት። ግን ደግሞ እንደዚህ ነገሩ ተሸፋፍኖ አልነበርም ከነኪራ ቤት መቀመጥ የነበረባት እህቷንም እያለች እንግዲህ ስትቃዥም በጣም ስታለቅስም አይተናል። ግን ደግሞ ኪራ በዚህ መልኩ አልነበረም ልጅቷን እቤት ማስቀመጥ ያለበት። በቃ ቢያንስ ያለውን ነገር እንዲሁም ደግሞ ቅዱስን ሊያግዝ በሄደበት ታይም በስህተት ከሷ ጋር እንደሆነ ያለውን ነገር አብራርቶ ወይንም ቅዱስና ናሆሜ እንዳሉት እውነታውን ነግሯት ጽናትን ቢያስቀምጣት ምንም ማለት አይደለም። አንዴ ነገሮችን ችግሮችን ለማሳለፍ የምንደባብቃቸው ነገሮች አሉ፣ ግን ደግሞ የባሰ ችግር እዘው ይመጣሉ። እና ይህ ነገር የተፈጠረው እንግዲህ ኪራ አንደኛ ግልጽ አለመሆኑ ነው እንጂ እሱ ፈልጎ ወዶ አልደመዛ። ግን ደግሞ ሲሰክር እሱ የሚያደርገውን ነገር አያቅም። ከዚህ በፊትም እንግዲህ ጽናትንም የደፈራት ሰክሮ ነበር። ብቻ ግን ጥፋቶችን ያጠፋል እሱ በሰከረ ቁጥር ጥፋት እንዳጠፋ ነው። እና ያ ነገር ግልጽ ሆኖ ቢያወራና ነገሮቹ ይፈቱ ነበረ። ግን እሱ አንዱን ለመሸፈን አንዱ ሲል የባሰ እንግዲህ ጽናት ሰምታ ሁሉ ነገር ድብልቅልቅ ብሏል። ከዚህ በኋላ ኪራና ጽናት ይለያያሉ ወይንስ ደግሞ አብረው ይቀጥላሉ የሚለው ነገር፣ በእርግጠኝነት አብረው ይቀጥላሉ ብዬ ነው የማስበው። ያው አንደኛ ምንም ነገር አልተፈጠረም። ያው ከልጅቷና ከኪራ ጋር ምንም ነገር አልተፈጠረም። ስለዚህ ነገሮችን በይቅርታ ይታለፋሉ ብያ አስባለውኝ እንግዲህ ጽናትና ኪራም አብረው ይሆናሉ፣ ይጋባሉ። ያው ፊልሙ መጨረሻ አካባቢ እየደረሰ ይመስለኛል። ሰኒና ክብሩ አብረው ይሆናሉ እንዲሁም ደግሞ የቅዱስ ያለው የራሱ ችግር የሆነ ነገሮች ግልጽ አድርጎ የሚነግራቸው ለጓደኞቹ ይመስለኛል። ምሩና እንዲሁም ናሆሜ አብረው ይቀጥላሉ የሚል ሀሳብ ይመስለኛል። ከዚህ በኋላ ምንም አይነት ችግር ይመጣል ብዬ አላስብም። እንግዲህ በጽናትና በኪራ ፍቅር መካከል በጣም በተደጋጋሚ የሆነ ሰው እየገባ በቃ ትንትን ያደርጋቸዋል። ዛሬም እንግዲህ ይችልሽ እንደዚህ ያደርጋለች። እሱም በይቅርታ ይፈታል ብዬ አስባለሁ። ነገሮቹ ያው ጊዜ ቢወስዱም ግን ደግሞ በይቅርታ ይታለፋሉ እና ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛል። ለቤት የአዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ ሁኑ ለማለት ወዳለው መልካም ጊዜ ተመኘውላችሁ።